ፖለቲካን የምናስብበትን መንገድ መልሰን ማጤን ያለብን አንድ ነገር ስላሳሰበኝ ነው። ይሄም ታይም ፍሬም የሚባለው። ኤኒ አናሊሲስ ታይም ፍሬም አሉ፣ ኤኒ የህብረተሰብ ሙቭመንት ታይም ፍሬም አሉ። በአንድ ጊዜ በጣም ፖፑላር የሆነ ነገር በሚቀጥለው ጊዜ ላይሆን ይችላል። ዌቭ ነው ኢት ጀስት ሙቭስ ኢን ዌቭስ እና

ለታክቲካል ሌቭል የጊዜያዊ ዌቡ ከፍና ዝቅ የሚልበትን ታይም ያያል እና አናሊሲስ ላይ ብዙ ጊዜ እኔ ዚህ ሀገር ያየሁት በአብዛኛው ፖለቲካል አናሊሲስ ኢንታይርሊ ዲፔንድ የሚያደርገው ሾርት ተርም ፒሪዱ ላይ ነው። ሾርት ተርም ኢዝ ኔቨር ቨሪ ጉድ ኢንዲኬተር ኦፍ

ቴምፖራሪ የሆነ ችግር ላይ ተነስቶ የሚደረግ ጩኸት ማህበረሰብን በረጅሙ የማያስበው አብዛኛው ማህበረሰብ በረጅሙ የማያስበው ቢኮዝ ጊዜ የለውም በረጅሙ ለማስብ ቲንክ ኢዝ ኢሚዲየት ኢሚዲየትሊ ያለውን ችግር አሁን ጀስት ላይክ ፋይናንሻል ሲስተሙን እናረጋጋና ትንሽ ቆይቶ ኢንፍሌሽኑን ይረጋጋል ብሎ ኒሊበራል ምናምን እየተባባሉት ትናንትና ግርማና እንትና የሚጨቃጨቁበት አ ሌቭል ኦፍ ስትራቴጂክ አናሊሲስ ኢምፖርታንት ነው። አ ሌቭል ኦፍ ኢሚዲየት ፖለቲክስ ግን ኮዝ አቨሬጅ ፐርሰን የሚያስበው ኢን ዚስ ሾርት ተርም ኢንፍሌሽን ቀነሰልኝ ወይ ኑሮ ትንሽ ተስተካከለ ምናምን የሚለው ስለሆነ አሁን በዛ ሰዓት ምረጥ ብትለው ግርማ የሚለው ነገር ሊስተካከል ነው እና ግዴ ለማንድ አስር አመት ጠብቄ ኑሮ ሚሻሻል ከሆነ ብሎ አያስብም። ዌን ፖለቲክስ ኢንታየርሊ የሾርት ተርም አናሊሲስ ሲሆን፣ በነገራችን ላይ በጣም ያወዛግበል። ለዚህ ነው ጌ በነገራችን ላይ በእኛ ጊዜ ሾርት ዌቭ እኮ አንድ ወርም አይደለም ያለው። ጀስት ዛሬ የዛሬ ሶሻል ሚዲያ ነው ጊዜውም ስለተቀየረ የዛሬ ሶሻል ሚዲያ ምንድን ነው? እዛ ዌብ ላይ እንዴት አድርጌ እላይ አወጣለው ዛሬ እዛ ላይ የት ነው ያለሁት አይነት የሾርት ተርም አናሊሲስ ለፖለቲካ ፓርቲና በረጅሙ አገርን ወደ ምን አቅጣጫ ልውሰድ ለሚል ፓርቲ አይመጥንም፣ አይመጥንም። ኢን ሴንስ ዛት ዊል ኖት ቢ ጋይዲንግ ፕሪንሲፕላችን ያ የአጭር ጊዜ የትኛ ዌቡ ወደ ላይ ለመሆን እንዴት ላድርግ የሚለው ሳይሆን ዋት ስ ካሚንግ ሀው ዱ አይ ፕሪፔር ለሚመጣው የሚለው ኢዝ ኤክስትሪምሊ ኢምፖርታንት ኤንድ አናሊሲሳችን ላይ ኦልዌይስ እሱ ሴንተር መሆን አለበት። እሱን እስካላደረግን ድረስ ታክቲክ አያስፈልግም ማለት አይደለም። በሾርት ተርም እንትን ልንልበት የምንችልበትን ከስትራቴጂያችን አንጻር ታክቲካችንን ከስትራቴጂው ጋር አያይዘን እንዴት አድርገን ራይድ እናርግ ሪዝነብል ዲስከሽን ታክቲክን ግን እስትራቴጂያችንን የሚገልጽ ሲሆን ዜን ሱሳይድ ስ ማተር ኦፍ ታይም እንጂ ር ጀስት ኪሊንግ አወር ሰልፍ። ሶ አንዱ የማየው እኛንም ውስጣችንን በተወሰነ ደረጃ የሚያምሰን ያለው ኢዝ ዊ ቲንክ ኦፍ ፖለቲክስ ኢን ቨሪ ሾርት ተርም ፒሪድ ዊጫዝቢካም በነገራችን ላይ እያደር እያደር እያነሰ ሄደ። በሶሻል ሚዲያ ምክንያት እያደሰ ወሬ ከሶስት ቀን በላይ ያልፋል እንዲሁን ሚዲያ ምንም ስለማልከታተል ስለማላውቀው ነው። ግን አንድ ቀን ያለህን ፖለቲካው አገርን ወዴት ልውሰድ የሚል ሆኖ ኢን ሾርት ረን ያሉትን ነገሮች እንዴት ራይድ ላደርጋቸው፣ ሶ ዛት እንትን አንድ እንትን በዛ ከተዋጥቅግን ዜን ዩር ኖ ሞር ኢን ፖለቲክስ። ይሄን ሁሉ ያልኩት ቅድም ግርማ ያነሳውን ኢሹ እንትን ለማድረግ ነው። ኢትዮጵያ አሁን ያለችበት ፒሬድ ምንድን ነው ብትሉኝ፣ አይ ሰምታይምስ ቲንክ አንድ አርቲስት ካንቫሱን ሰቅሎ ሥዕል ስል ገና ነጭ እንዳለ ገና ምንም ነገር ሳይጻፍበት ያለ አድርጌ ነው ሚኒንግ የድሮ ዌቭ ሄዶ ሄዶ ሄዶ አሁን ታች ወርዷል። ካልም ነው ካልም ኢን ደ ሴንስ ድሮ ትክክል ነው ብሎ ሲያምነው የነበረው ነገር በሙሉ ፈርሶበታል። ምን ልመን የሚለውን ገና አልተጻፈም። ገና ሰውየው ጭንቅላት ውስጥ ብቻ ነው ያለው። ገና እንትኑ ካንቫሱ ላይ አላስቀምጠውም። እኔ ዛሬ ጊዜያችንን ማየት ያለብን እዛ ቦታ ላይ እንዳለን አድርገን ኢትዮጵያ ወዴት ትሄዳለች የሚለው ጉዳይ ከዚህ በፊት ላለፈው አምሳ ዓመት ሲሄድ የነበረው ፖለቲካ ከፍና ዝቁን ጨርሶ ምን መሆን አለበት የሚለው መስመር ያጣበት ጊዜ፣ ቅቡልነት አለን የለንም፣ ለእኔ አብሶሉትሊ ሰከንድሪ መነሳት ያለበት ጥያቄ አይደለም አሁን አሁን ጥያቄው ካንቫሱ ባዶ ነው። ህብረተሰቡ ገና ኮንፊውዥን ላይ ነው ያለው፣ ወዴት መሄድ እንዳለበት ገና ሁሉም ሰው ግራ የተጋባበት ጊዜ ነው። ረጅም ስትራቴጂክ የሆነ ቲንኪንግ ያለው ካንቫሱ ላይ የሚጽፍበት ጊዜ ነው። ቴርፎር ገና ለቅቡልነት አሁን ነው ትግል መካሄድ ያለበት። እንዳለ አለ የለም አይደለም ገና ባዶ ነው። ይሄንን ባዶ ቦታ እንዴት ራይድ እናደርገዋለን? ያንን ካወቅን ዜን ዊ ወርክ ፎር። በቃ ይሄ ፍሉይድ የሆነ ማህበረሰብ አለ። ገና በጣም እንትን ያላለው፣ ግራ ገብቶታል፣ ተጨንቋል። የሄደበት መጥፎ እንደሆነ ያውቃል። አዲሱ ምን ሊሆን እንደሚገባው አያውቅም። ጊዜያዊ የሆኑ ወጀቦች እንዲ እንዲ እያደረጉት ነው። ዜን ኢፍ ኢዜማ ኢዝ ገን ቢ ኤኒ ትርጉም ያለው ፓርቲ ይሄንን አውቆ ናው ካምፈዚዝ ነጭ ባዶ እኛ እምነት አለን፣ ጭንቅላታችን ውስጥ አለ። ምን መሆን እንዳለበት እዛ ጋ ያለው ያንን እንሸጥና ህብረተሰቡን እንትን አድርገን ፔይንት ፔይንቲንጋችንን እናወጣዋለን። ወይም አይ ቲንክ ሴንትራል የሆነው ኢሹ እሱ ይመስለኛል። አንዱ ራሳችንን መከላከል የምንችልበት ኢዝ ኖት ቱ ቢ ቪክቲም ኦፍ ዴይሊ እንትን። ይሄ ዴይሊ የሚሆነው ነገር ሀዝ ናቲንግ ቱ ዱ ዊዝ ፖለቲክስ። ፖለቲክስ ሊሆን ይቅርና እውነትና ውሸቱ ማይለይ እኮ ነገር ነው። ምንም እኳ እናውቀውም እሱ ስትራቴጂያችንን ያስጣለን ቀን ዜን ወር ዳን ወር ኖት ኢን ፖለቲክስ ፖለቲካ ቁ ማህበረሰብን እንዴት አረጌ ወደ ጥሩ ቦታ ልውሰደው እኮ ነው። ኖት በየቀኑ እንዴት ሀይ ያደረግ ኮ ዛሬ ማታ አረቄ ይጠጣል፣ ሞቅለዋል፣ ይደሰታል። ጠዋት የአረቄው እንትን ያስተኛዋል። ሚን ዳትስ ኖት ፖለቲክስ እሱ ላይ እንድንገባ ነው። እኔ አንደኛ ታይም ፍሬማችንን እናስተካክል። ከበፊት ጀምሮ ስንል የነበረው ለአዲሱ ፖለቲካ የሚሆን አመራር ገና አልፈጠርንምና ትሬን እናርግ እኮ የሚባለው አንዱ ለዚህ ነው። ዊ ጀስት ሃቭ ቱ ክሪኤት ኒው ፒፕል ኤኒ ዌይ፣ አዲስ ፖለቲካ እየመጣ ነው። ለዛ አዲስ ፖለቲካ እንዴት አድርገን ቢሄድ እናርግ የሚሉ ሰዎች ማፍሬያችን ነው። ይሄንን ካሰብንና በዛ መልክ ካሄድን ዜን ዊል ጎ ሳምዌር ኖት ሜቢ ቱሞሮው ያንን ያንን አሱም አድርገን ከሄድን ከዲሲፕሊን ጋር ያወራነው ከአመለካከት ጥራት ጋር ያወራነው ምናምን ነገር ሁሉ መስመር የሚይዝልን ያኔ ነው። ዘ ሎንግ ተርም ማሰብ ስንጀምር ዜን ውል ቢ ሞር ሪዝናብል ሞር ዲሲፕሊን እና ይሄንን የታይም ፍሬም አናሊሲስ እዛ ውስጥ ለመክተት ብዬ ነው።